ምዕራፍ ሠላሳ ሰባት የቃል ኪዳኑ ታቦት አሰራር። ባስልኤልም ከማይነቅጽ እንጨት ታቦትን ሠራ። ርዝመቷ ሁለት ክንድ ተኩል፣ ወርዷ አንድ ክንድ ተኩል፣ ቁመቷም አንድ ክንድ ተኩል ነበር። በውስጧም በውጯም በጥሩ ወርቅ ለበጣት። በዙሪያዋም የወርቅ አክሊል አደረገላት። አራት የወርቅ ቀለበቶችንም አደረገላት እነርሱም በአራቱ እግሮቿ ላይ አኖረ። በአንድ ወገን ሁለት ቀለበቶች፣ በሌላ ወገን ሁለት ቀለበቶች ሆኑ። መሎጊያዎቹንም ከማይነቅዝ እንጨት ሠራ፣ በወርቅም ለበጣቸው። ታቦቷንም ለመሸከም በታቦቷ አጠገብ ባሉት አራት ቀለበቶች መሎጊያዎችን አገባ። ከጥሩ ወርቅም ርዝመቱ ሁለት ክንድ ተኩል ወርዱም አንድ ክንድ ተኩል የሆነ የስርየት መክደኛ ሰራለት። ሁለቱ ኪሩቤልንም ከተቀጠቀጠው ወርቅ ሰራ በስርዓት መክደኛውም ላይ በሁለት ወገን አደረጋቸው። ከስርየት መክደኛውም ጋር አንዱን ኪሩቤል በአንድ ወገን፣ ሁለተኛውን ኪሩብ በሌላ ወገን በዚህና በዚያ ሁለቱንም ኪሩቤል ከስርየት መክደኛው በላይ ሰራ። ኪሩቤልም ክንፎቻቸውን ወደ ላይ የዘረጉ ሆኑ። የስርየት መክደኛውንም በክንፎቻቸው ሸፈኑ፣ እርስ በርሳቸውም ተያዩ። የኪሩቤልም ፊቶች ወደ መክደኛው ተመለከቱ። ህብስተ ገጹ ገበታ አሰራር ርዝመቱ ሁለት ክንድ ወርዱም አንድ ክንድ ቁመቱም አንድ ክንድ ተኩል የሆነውን ገበታ ከማይነቅዝ እንጨት ሠራ። በጥሩም ወርቅ ለበጠው። በዙሪያውም የወርቅ አክሊል አደረገለት። በዙሪያውም አንድ ጋት የሚያህል ክፈፍ አደረገለት። የወርቅም አክሊል በክፈፉ ዙሪያ አደረገለት። አራትም የወርቅ ቀለበቶች አደረገለት። ቀለበቶቹም አራቱ እግሮቹ ባሉበት በአራቱ ማዕዘኖች አደረገ። ገበታውንም ለመሸከም መለጊያዎቹ እንዲሰብ እንዲሰኩባቸው ቀለበቶች በክፈፉ አቅራቢያም ነበሩ። ገበታውን የሚሸከሙባቸው ዘንድ መለጊያዎቹን ከማይነቅዝ እንጨት ሰርቶ በወርቅ ለበጣቸው። ለማፍሰሻ የሚሆኑ ዘንድ በገበታው ላይ የሚኖሩትን ዕቃዎች ወጭቶቹንና ጭልፋዎቹን፣ ጽዋዎቹንም፣ መቅጃዎቹንም ከጥሩ ከጥሩ ወርቅ አደረጋቸው። የመቅረዙ አሰራር። መቅረዟንም ከጥሩ ወርቅ አደረገ። መቅረዟንም ከእግሯና ከአገዳዋ ጋር በተቀረጸ ሥራ አደረገ። ጽዋዎቿን ጉብጉቦቿን አበቦቿን፣ ከዚያው በአንድነት አደረገ። በስተጎኗ ስድስት ቅርንጫፎች ወጡላት። ሦስቱ የመቅረዟ ቅርንጫፎች በአንድ ወገን፣ ሦስቱም የመቅረዟ ቅርንጫፎች በሁለተኛው ወገን ወጡ። በአንደኛው ቅርንጫፍ ጉብጉቡን፣ አበባውን፣ ሦስቱንም የለውዝ አበባ የሚመስሉትን ጽዋዎች፣ በሁለተኛው ቅርንጫፍም ጉብጉቡን፣ አበባውን ሶስቱንም የለውዝ አበባ የሚመስሉ ጽዋዎች እንዲሁም ከመቅረዟ ለወጡ ለስድስቱ ቅርንጫፎች አደረገ። በመቅረዟም ጉብጉቦቿን፣ አበቦቿን አራትም የለውዝ አበባ የሚመስሉትን ጽዋዎች አደረገ። ከመቅረዟ ለወጡ ለስድስት ቅርንጫፎች ከሁለት ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ ከሁለት ቅርንጫፎች በታች አንድ ሆኖ የተሰራ አንድ ጉብጉብ ደግሞ ከሁለት ቅርንጫፎች በታች አንድ ሆኖ የተሰራ አንድ ጉብጉብ ነበረ። ጉብጉቦቿን፣ ቅርንጫፎቿን ከእርሱ ጋር አንድ ነበሩ። ሁሉም አንድ ሆኖ ከተቀረጸ ጥሩ ወርቅ ተሰርቶ ነበር። ሰባቱንም መብራቶቿን፣ መኮስተሪያዋንም የኩስትሪያ ማድረጊያዎቹንም ከጥሩ ወርቅ ሠራ። መቅረዙንም ዕቃውንም ሁሉ ከአንድ መክሊት ጥሩ ወርቅ አደረገ። የዕጣን መሰዊያ ሠራን። የዕጣን መሰዊያን ከማይነቅጽ እንጨት ሠራ። ርዝመቱ አንድ ክንድ፣ ስፋቱ አንድ ክንድ፣ አራት ማዕዘንም ነበር። ከፍታውም ሁሉ ሁለት ክንድ ነበር። ቀንዶቹም ከእርሱ ጋር በአንድነት የተሰሩ ነበሩ። ላይኛውንም የግድግዳውን ዙሪያ ቀንዶቹንም በጥሩ ወርቅ ለበጠው። በዙሪያውም የወርቅ ክፈፍ አደረገበት። ከክፈፉም በታች ሁለት የወርቅ ቀለበቶች አደረገበት፣ በዚህና በዚያ በሁለቱም ጎን አደረጋቸው። ለመሸከምም የመሎጊያዎች መግቢያ ነበሩ። መሎጊያዎቹንም ከማይነቅስ እንጨት አደረገ፣ በወርቅም ለበጣቸው። የተቀደሰውንም የቅባቱን ዘይት ጥሩውንም የጣፋጭ ሽቱ ዕጣን በቀማሚ ብልሃት እንደተሰራ አደረገ።